ቤተሰብ እንዴት ናቸው? እንግዲህ ማለት ነው የትላንትና ቪዲዮቹ ብዙዎቻችንን እንዳበሳጨን አውቃለሁ። ነገር ግን ሩታ እንደዚህ ናት፣ ሩታ እንደዚህ ሆነች የምትሉት ከሆነ ሩታ በጣም ደህና ናት። እግዚአብሔር ይመስገን ሩታ ምንም አልሆነችም። ነገር ግን እዚህ ውስጥ አውቃ እየገባች ግን ራሷን የምትጎዳ ነገር ነው እኔ ግራ የሚገባኝ ማለት ነው። እና እኔ ስራ አይስሮ አይደለም ገባቸው አደለ፣ ድራማ አይስሮ አደለም። እኛ የምንወደው ሲጀምር አብርሽም ብለዋል ኦዲየንስም የሚወደው እኔም የምወደው አዳዲስ ነገር ነው ብለዋል። ገባቸው አደለ የአብርሽ ኦዲየንሶች ወይም ደግሞ የእነሱ ኦዲንሶች ማለት ነው እንደዚህ ነገርን ይዞ ሲመጡ ነው የምናየውም የምንከታተሉም። ይሄ መቶ ፐርሰንት የተማመኑ እነሱም ያምናሉ እኛም እናምናለን፣ ገባቸው ሌላ ነገርን በቃ አልለመድንም ገባቸው። እንደዚህ አይነት በቃ ሚዲያ ላይ ማሽቃበጥ ነው። ሁሉም ሰው የሚያውቀው እንደዚህ አይነት ነገርን ይዞ እንደሚመጡ ነው የተለመደውም ይሄ ነው፣ ገባቸው አደለ የሆነ አንድ ነገርን ስታስለምዱ ወይም ደሞ አንድ ነገርን ሲወደድ ማለት ነው ያ ነገር ነው ደጋግማችሁ የምትሰሩት። ወይም ደግሞ አሁን እናንተ ቤት የተለመደ ነገር ወይም ደግሞ የሆነ ነገር ከፍታችሁ ያ ሁሌ የምታቀርቡት ምግብ ወይም ደግሞ በጣም የተወደደ በጣም አንድ ሰው የሚወደው ነገር ነው የምታቀርቡት ማለት ነው። ስለዚህ አብርሽም እንደዛ ነው፣ በቃ እኛ የምንወደውን ነገር ነው እየተከታተሉ ያሉት ግን ይስሩ አይስሩ አለለም ግን እራሳቸውን እንደዚህ አያድርጉ። ሲቀጥል ትዳር ማለት ከዚህ በፊትም ያስተማሩት ማለት ነው። ታቃላችሁ ምን አይነት አስተማረው ምን አይነት ትምህርት እንዳለው ማለት ነው በሚሰሩት ነገሮች። ነገር ግን እነሱ እየሰሩ እያሉ ግን የሚያስተምሩት ነገር ከአፋቸው የሚወጣ ቃላቶች ግን ሐበሻን ይወክላል ወይ የሚል ነው እኔ ጥያቄ እኛን ይወክላል ወይ? እኛ ወንዶች ወይም ደግሞ ባለትዳር ሴቶች ወይም ደግሞ ባለትዳር ወንዶች እንደዚህ ያደርጋሉ ወይ? አባት እናቶቻችን እንደዚህ አድርጎ ነበር ወይ የሚል ነገር ነው ጥያቄያችን፣ ማድረግ ያለብን ማለት ነው። ኦዲየንስ ሰዎች ገባቸው አደለ? እነሱ ከሚያወሩትና ከሚሰሩት ስራ ማለት አጠቃላይ ከሚሰሩት ድራማዎችም ሆነ ከሚያወሩት ነገሮችም ሆነ አብርሽ የሚያደርገው ድርጊቶች፣ ሩታ የምታደርጉት ድርጊቶች፣ አጠቃላይ ተዋናዮቹ የሚያደርጉት ድርጊቶች የኢትዮጵያ ሀበሻ ወንድ እንደዚህ ያደርጋሉ ወይ፣ ሴቶች እንደዚህ ያደርጋሉ ወይ የሚል ነው። ገባቸው አይደለም። የነፂ ትወና ወይም ደግሞ የነፂ ፓርት ያለ ነው። ገባቸው አደለ? ሴትም ሆነ ወንድ ላይም ይሄ ትወነ እንትኖቹ ያለ ነው፣ ሀበሻ ላይ ያለ ነው። ምክንያቱም የበፊት ፍቅረኛ ካገባች በኋላ ወይም ደግሞ ካገባ በኋላ ሕይወቱን ለመበጥበጥ ትመጣለች። ይገባቸው አይደለም። አፈቅርሃለሁ ትላለች። ህይወቱ ላይ ትገባለች። የሚሰራ ቦታ ትሄዳለች። እሱም እንደዛው የምትሰራ ቦታ ይሄዳል። ህይወቷ ላይ በቃ ነገር እና ደግሞ ከባሏ ጋር ለማፋታት የማያደርገው ነገር ፍንቀ ላይ የለም ማለት ነው። ወንድም እንደዛ ነው የሚያደርገው፣ ሴትም ታደርጋለች። ይህንን ይሄ እየታወቀ ነው ሀበሻ ላይ ማለት ነው። ገባቸ የነጽ ትወና ፓርቱ ወይም ደግሞ የነጽ ፓርቱ ማለት ነው። ይሄ ያለ ነው። የአብርሽ ቦታ ስንሄድ አብርሽ ማለት ነው አብዛኛው ወንዶች ትዳር ውስጥ ከገቡ በኋላ ትዳር ውስጥ ይሄ አያገባሽም፣ አመነጫጭቆ ከፈለግሽ መሄድ ትቻለሽ፣ እናት አባትሽ ቤት መሄድ ትቻለሽ፣ ከፈለግሽ ውጭት ስትረጋግኝ ነይ የሚል የለም። ገባ አይደለ የሀበሻ ወንድ እንዴት እንደሚያደርግ ታውቃለህ። ከቤት እንድትወጣ አያደርግም። ከቤት ራሱ ከወጣች ራሱ ተመልሰሽ አትገቢም ነው የሚላት። ከዛ በኋላ ሁለቱም መፍታት ስላለባቸው ማለት ነው። ሁለቱም ከተጣሉ መፍታት ስላለባቸው ሌላ ግን በጣም አደገኛ ከተጣሉ ግን ሽማግሌ ሰብስቦ ሁለቱም ይታረቃሉ። የእኛ ባህል ወይም ደግሞ የሀበሻ ወንድ እንደዚህ ነው የሚያደርገው እንጂ ከበፊት ፍቅረኛው ጋር አብሮ ውሎ ምሳ ጋብዘዋት በልቶ ምን ብሎ እንደፈለገ ሆኖ ቪዲዮ ላይ እንደፈለገ አውርቶ መጥቶ እንደ ለሚስቱ ሚስቱ ጥያቄ ስታቀርብ፣ ወይም ደግሞ ሚስቱ የት ነው ውለ የመጣው፣ የት ነው እንደዚህ ሆነ የመጣው፣ እንዴት ብቻ ነው ሄድክ? ለምን ከኔ ጋር አልሄድክም? ለምን አብረን ነው ያወራ ነው አብረን መገኘት ነበረብን፣ ምን ለምንድን ነው ብቻ ነው ሄድክ? ብላ ቤት ውስጥ ተናዳ ስጠብቅ፣ አያገባሽም ከዚህ በኋላ እንደውም ስለዚህ ጥያቄ እንዳትጠይቅኝ ብሎ መልስ አይመልስም የትኛውም ሀበሻ ወንድ ማለት ነው። ስለዚህ የሀበሻ ወንዶች እዚህ ላይ ማለት ነው፣ አብዛኛው ይሄ የሚወክላቸው ሀበሻ ወንዶች ነው። እናንተን ስለሚወክል በዚህ አስቴ ብሰጡ ባይነኝ ነኝ ገባቸው ወይ ደግሞ መቆም ካለበትም እንደዚህ አይነት አነጋገር መቆም አለበት ባይነኝ ማለት ነው። ለምን የሀበሻ ወንዶችን ስለሚያሰድብ ይሄ አነጋገር ማለት ነው። ምክንያቱም ወንዶች ትዳር ላይ እንደፈለጉ እንደሚሆኑ ነው አብርሽ እያስተማር ያለው ወንዶች ትዳር ውስጥ ከገቡ በኋላ እንደፈለጉ ከማንም ሴት ጋር መሆን እንደሚችሉ እና ማንም ሴት ጋር ሄዶ አድሮም ሆነ ውሎም ተጋብዞም ከማንም ሴት ጋር ውሎ ሚስቱም እንደፈለገች ብትቆጣም አያገባሽም ብሎ ቤቱን በር ዘግቶ የሚወጣ ወንድ አለ የሚል ነው እዚህ ጋር ማለት ነው። ስለዚህ ይሄ ነገር ቢቆም ባይ ነኝ። ነገር ግን ሩታ እግዚአብሔር ይመስገን ደህና ናት እና ደግሞ እነዛን ደግሞ ታውቃላችሁ የቡታጀራ ጫታሞችን መጥቶ ነበሩ ትላንትና፣ እና አብርሽ ቡታጀራ እየሄደ ሰዓት ከነፅጌ ጋ አልጋ ውስጥ እንዳደሩ ወይም ደግሞ አልጋ እንደያዙ አብሮ ምሳ እንደበሉ እንደተገባበዙ፣ እንደተገናኙ ነው እየተናገሩ ያሉት። ነገር ግን አብርሽ ያወራው እናቴን ብለዋል ማለት እናቱን ገሎ መቼም ከእሷ ጋር እንደተገናኘ ያወራል ብዬ አላስብም። ምክንያቱም እናት ቀልድ አለም። ይሄ ማለት አብርሽ የእውነት እንደዚ ካደረገ ፋይሉ ይወጣ ምናምን እያሉ ነውና ፋይሉ ከወጣ ግን ማለት ነው። የእውነት አብርሽ ለሴትም ለእናትም ክብር የለውም። እናቱን ገሎ እናቴን አልተገናኘውም ከእሷ ጋር ብለዋል። ነገር ግን እኔ መጀመሪያም ድራማ እንደሚጀመርና እንደሚጠንሰስ አቃለው ምክንያቱም ረዳቱ ሆቴል አርፎ የማያውቀው ቡታጅራ ሴት ቤተሰቦቹ ጋ ነው እንጂ ሆቴል ይዞ አያቅ። ምክንያቱም ሩቅ ሰው እንጂ የሚይዘው አልጋ ማለት ነው። እዛ አጠገብ አባት እናት ያለው ቤተሰብ ያለው ሰው አልጋ ይዝም። እና ይሄ ነገር ስለፈለገ ወይ ደግሞ እንደዚህ እንዲወራ ስለፈለገ ነው። አብረሽም ሄዶ ረዴቱ ቴል ይዞ ማለት ነው ቀርጾ የማያውቀው ዱበይ መጥቶ አልጋ ቀርጾ የማያውቀው የረዴት ሆቴልን አልጋ እየቀረጸ የተሰቀለ ባንድሮችን እየቀረጸ ግቢውን እየቀረጸ እየለቀቀ ነበረ። ስቶሪ ላይ እያደረገ ነበረው ማለት ነው። እና ያ ሆሞነ ማለት ነው። አብርሽ አላደርኩም ከነፂ ጋርም አልተገናኘሁም ብሎ ነው እናቱን ገሎ የማለው ማለት ነው። ስለዚህ አብዛኛው ጊዜ ያው እንደዛ ወንዶቹ ያው አሁን ሚስቱ ናትም ምናምን እያሉ ነው የመጡት ገባቸው። ነፂ ሚስቱናትም ግን ሩታም ደግሞ ሚስቱናት እና ሁለት ሚስት ማግባት ይፈልጋል ወይ ምና ምን እያሉ ነው አሁን የመጡት ማለት ነው። ያው አብርሽም ነግሯቸው ይመስለኛል ማለት ትንሽ ነገር ይነግራቸው እና ከዛ ከአብርሽ ጋር በደንብ ግንን ብሎ ነገሩ እንዲያያዝ ነው። ገባችሁ። ስለዚህ ምን ማለት ፈልጌ ነው መሰላችሁ ሁሉም ተነጋግረው እንደሚሰሩት አውቃለሁ። ገባቸው። ነገር ግን እንዳትበሳጩ ማለት መጀመሪያም ተናገር ያለ ኦዲንሶች እያለቀሳቸው እንዳትመጡ እንዳትበሳጩ፣ ብዙ ነገር ይመጣል ከዚህ በኋላ የሚል ነገር ያችሁ ነበረ። ሲቀጥል አቤል ለምን አላረጋጋም? አቤል እንደዚህ እንደዚህ እያላችሁ የምትሉት ማለት ለአቤል ራሱ እኮ የሚመልስ መልስ መልስ አይደለም። ምክንያቱም ወንድሙ እንደፈለግ መሆን ትችላለ። ትዳር ልመን አይደለም። እንዴት ትዳሩ ከተገባ በኋላ ማለት ነው ልመን አይደለም እኮ ይሄ እኮ ተጋግዞ ብዙ ነገርን ተቻችሎ የሚኖር ትዳር ነው ኤፍሬም። እሱ ስለመከረው ወይም ደግሞ እሱ እንደፈለግ ተለማምጣለ ለምትኖረው ከፈለግ ትሂድ ምናምን ብሎ ስለመከረው ብቻ እዚህ ጋር መጥቶ እኔ አስገድዶኝ አለ ለምኖረው ህይወት ምናምን ብሎ ሩታ ላ ለምፈንጨው ማለት ነው። ሄዶ እዛ ማንም ሴት ጋር፣ ምክንያቱም ብዙ ሴቶች አሉ። ከማንም ሴት ጋር አድሮ ተለጣጥፎ ሲመጣ ወዬ መጣልኝ አብርሽዬ ብሎ አቅፎ የሚስሙ ሴቶች ሊኖሩ ይችላሉ፣ እዛ አህያ ሰፈሮች ማለት ነው። እዛ ሄዶ መሳሳም እንደፈለገ መሆን ይችላል። ሩታ ላይ አይደለም። ገባቸው አደለ። ሩታ ጋር ሲመጣ ግን ተጠንቅቆ በስነ ስርዓት ትዳሩን መያዝ አለበት። እዛ ሴቶች ጋር ከሄደ ይሄድ ከፈለገ ማለት ነው። እዛ ሄድ ማንም ሴት ጋር አድሮ ምናምን ሲመጣ ቡና አፍልታ ወይም ደግሞ እግሩን አጧ የምታስተኛ ሴቶች፣ እነዛ አህያ ሰፈሮች እነዛ ሊሆን ይችላሉ። ከዛች ሁለቱም ማለት ነው። ግን ሩታ ጋር እንደዚህ አይነት ቀልድ የለም። ይገባቸው አደለ ሩታገ ግን እንደዚ ሆኖ የሚመጣ ወንድ ልት በቃ ልትነካው ላይ ይዘገንናታል፣ አትፈልገውም። እንደዚ አይነት ወንድ ማለት ነው። ገባቸው አደለ። ለዛ ነው የእኛ ልጅ ማለት ነው ክብር ያላት ሴት ናት። ፍቅርን ብላ ነው እንጂ የመጣችው ክብርን አታደለም። እሺ የመጠችው ማለት ነው። ገባቸው ክብር እንኳን ፍቅር እንኳን ቤተሰቦችን አስተዋደል ማለት ነው። ብዙ ነገር መስዋዕት ያስከፍላል። ራስ እስክታጡ ድረስ መስዋዕትን የሚያስከፍል ነው ፍቅር ማለት ነው። ስለ ፍቅር ካላወቃችሁ ያው አለማፍቀራችሁም፣ አለመፈቀራችሁም አለመታደላችሁ ስለሆነ የተረገማችሁ ስለሆነ እግዚአብሔርን ጸልዩና ተንበርክኩና ማለት ነው። ሰው እንዲያፈቅረኝም አድርገኝ እንዳፈቅርም አድርገኝ ብላችሁ ጸልዩ። ገባችሁ አይደለም? ፍቅር ስላልሰጣችሁ ማለት ነው። በተረፈ ቤተሰቦች ሰላማችሁ ይብዛልኝ። ባይባይ